እንግዲህ ዛሬ ደስ በሚል ሁኔታ ነው የመጣ ነው ማለት ነው። የምንወዳትና የምናከብራት የምንሳሳላት የምንፈልጋት እህታችን ፈኪ ዳይመንዳ እርግቧ እንግዲህ ዛሬ በአዲስ ነገር ሰፕራይዝ ተደርጋለች ማለት ነው። የሰው መውደድ ይስጠን እኮ ነው የሚባሉ በየሄዳችሁበት ሰው ይውደዳችሁ ነው የሚባለው እና ማሻአላህ ተባረከላ። ማሻአላ ተባረከላ። እኔ ደስ ብሎኛል። እስኪ ማን ነው እንደእኔ ደስ ያለው ማለት ነው። በመጀመሪያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ክርስቲያን ወገኖች፣ እንደምን አላችሁ? ደህና ናችሁ ወይ? እንግዲህ ዛሬ በአዲስ ነገር በአዲስ ቪዲዮ መጥተናል ማለት ነው። የምንወዳት እና የምናከብራት እህታችን ፈኪ እርግቧ መታለች ማለት ነው። የታደሉታል እንጂ አይታገሉትም የሚባል እኮ ለዚህ ነው ማለት ነው። እንግዲህ ዛሬ ፈኪ ወንድማችን አሚር ሰርፕራይዝ አድርጓታል ማለት ነው። አሚር በወጣ ይተካ ነው የሚባለው እንግዲህ በወጣ ይተካ ስጦታ ተሰጣጡ ፍቅር ይጨምራል ተብለናል፣ እና እንግዲህ አሚር ዛሬ ለዳይመንዷና ለምንወዳት ለታችሁ ለፈኪ ሰፕራይዝ አደረጋት ማለት ነው። እጅግ በጣም ደስ ይላል እንግዲህ ሳታስበው። ለሚስቴ ነው ብሎ ነበረ ሲያስመርጣት የነበረው ሁሉም የሚያምርባት እኔ በእውነት ፈኪ ሁና ነው የምትሰራው፣ የምላችሁ እኮ ከልቤ ነው። ማለት ነው ካሜራ ከፊት ለፊቷ ያለ አይመስላትም። ሁሉ ነገር እዋትም ነው ሁሉ ጊዜ ማለት ነው። እኔ በነገራችን ላይ ስለ ፈኪ ሳወራ እየሳኩ ደስ እያለኝ ፈገግ እያልኩ ነው የምሰራው ማለት ነው። እና ፈኪ ሆና ነው የምትኖረው። በቃ ያለች እንደ ማንኛውም ሰው አስመሰላት መጣም ቪዲዮ ላይ ሁና ነው የምትኖረው ማለት ነው፣ እና እጅግ በጣም ደስ ብሎ ነበር። ሁሉ ነገር ስትለብሰው ስትለብሰው ሁሉም ያምሩባታል እና እንግዲህ መርጣ ነበረ። ደስ የሚለው ነገር እንግዲህ ላንቺ ነው ሲላት የተሰማትን ስሜት አይታችኋል። በእውነት ደስ ብሎኛል፣ ማለት ነው የእሷን ደስታ ሳይ እኔም ደስ ያለኝ ማለት ነው። እንግዲህ የሰው መውደድ ይስጣቸው አይደለም። በኋላ ልብስ ቤቷ ራሱ ላንቺ ነው ስትባል ደስ አላት፣ ደስ አላት። እና ስጦታ በስጦታ እሷ ራሱ እንግዲህ ሄለን ፖቲክ ለፈኪ እሷ ራሱ ደስ ብሏት ማለት ነው። የሰው መውደድ እኮ ያለው ሰው ደስ ይላል። በየሄደችበት በቃ ፈካ ድምቅ ነው የምታደርገውና ቤት የሚዲያ ድምቀት ናት የምለው በምክንያት ነው ማለት ነው። እንግዲህ ደግሞ እዛ ቁቴክ ሄዳ ደግሞ ድምቅ ድምቅ አድርገው ባለ ልብስ ቤቷም እንግዲህ ያላሰበችውን ሰፕራይዝ አደረገቻ። ስጦታ በስጦታ አደረገቻውን የሁላችሁንም እንግዲህ በወጣ ይተካ ነው የሚባለው። ፈኪሻ ፈኪዬ ፈንዲሻይቱ ዳይመንዶ እርግቧ ማለት ነው። እንኳን ደስ አለሽ። ሁልጊዜ ሳቂ እየሳቅሽነይልን ማለት ነው የኔ ቆንጆ በእውነት እንጃ ደስ ብሎኛል ማለት ነው። አሚር ደግሞ አላህ ያስደስትህ ማለት ነው። እንግዲህ ለሁላችሁም አለ ከፍ ከፍ ያድርጋችሁ። ቤተሰብ እንግዲህ አሚር ቆየ ሰፕራይዝ አደረጋት። ደስ ይላል። እንግዲህ ያው አስቤበት ነበረ አልሳካልኝ ብሎ ነው እንጂ ብሏል። ግን ብዙ በኮሜንታተሮች ክፍተሮች ያኔ እንትን ነው ብሏል። እኛ ኮሜንታተሮች እኮ እኛ ኮሜንታተሮች ስጦታ እናሰጣጣለን፣ እናፋታለን፣ እናጋባለን። ምንም ማንሰራው ጉዳለን። ከወደድን ስጦታ እናሰጣለን፣ ከወደድን እናጋባለን፣ ከጠላን ደግሞ እናፋታለን አይደለም። ለማንኛውም ደስ ብሎኛል። እስኪ የፈኪ ደስታ ያስደሰተው ዋለው የፈኪን ደስታ ያስደሰተው ቤቱ ላይክ ሰብስክራይብ ያድርግ ማለት ነው። የኔ ደስ ብሎኛል። በእውነት ደስ ብሎኛል። ፈኪ ማለት ነው ሁሉ ነገር የሚያምርብሽ ሁሉ ነገር እኮ ነው የሚያምርብሽ። የለበሽ ሁሉ ያምርብሻል። ለምን ከመስቀያውና ቆንጅየዋ እህታችን ፈኪያ መሐመድ ለማንኛውም እንደው ደስ ብሎኛል ማለት ነው። ቤተሰብ ቤቱን እንግዲህ ሰብስክራብ አድርጉ። እስኪ እራበረታቱን ቤተሰብ እንዲህ ምን ሆናችሁ ነው ያላ ዳይ ፈኪ ወደ መቶ ሺ እንግዲህ ዳይ ወደ መቶ ሺ ፈኪ እያልን ነው። አሚርም እንደዛ ሁላችሁንም ሰብስክራብ አድርጉን። እኔም ሰብስክሪብ አድርጉኝ ቤተሰብ፣ እወዳችኋል።